በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን ባብ ወልድ በመንፈስ ቅዱስ ስም አሜን። ጥቅምት አስራ አራት ቀን ታላቁ አባት አቡነ አረጋዊ የተሰወሩበት ዕለት ነው። በምንኩስና ስማቸው ዘሚካኤል ተብለው የሚጠሩትና ከተስዓቱ ቅዱሳን ውስጥ አንዱ የሆኑት አቡነ አረጋዊ አባታቸው ይሳቅ የሮም ነገስታት ወገን ስለሆኑ ከነገስታት ወገን የምትሆን ሚስት ቢያጩለትም እንቢ ብሎ የታላቁ አባት አባ ጳቁሚስ ገዳም ገባ። አቡነ አረጋዊም እንዲያመነኩሰው ቢጠይቀው መጀመሪያ ላይ አንተ የንጉስ ልጅ ስለሆንክ የአባት የመንግስቱ ወራሽ መሆንን እና መመንኮስ ትችላለን በማለት ዓለምን ልቆና ቆርጦ የመጣ መሆኑን በተለያዩ ፈተናዎች ካረጋገጠ በኋላ አመነኮሰው። በመነኮሰበትም ጊዜ እድሜው 14 ዓመት ነበር። በዚህም ዘሚካኤል ወይም አቡነ አረጋዊ ከንጦስና ከመቃርስ ከጳቁሚስም የምንኩስና ወይም መንፈሳዊ አረግ አራተኛ ትውልድ ሆኑ። የአባ ዘሚካኤል እናት ንግሥት ዕድና የልጇን ዜና ሰምታ ወደ ገዳሙ መጥታ እርሷም አባ ጳቁሚስ ግንቦት 12 ቀን ካረፈ በኋላ በእርሱ ተተክቶ ገዳሙን ያስተዳድር በነበረው በአባ ድሮስ እጅ መንኩሳ የእርሱ እናትና የጳቁሚስ እት ካሉበት ከሴቶች ገዳም ገባች። የንጉሱ ልጅ በሕፃንነት ምንኩስና መቀበሉን የሰሙ ስምንት ደጋግ ቅዱሳን ከያሉበት ተሰብስበው አባ ጳቁሚስ ገዳም ገብተው ከአባ ዘሚካኤል ጋር ተገናኙ። አባ ጳቁሚስን እኛንም እንደዚህ ሕፃን አመንኩሰን አሉትና አመንኩሶ ባረካቸው። ሁሉንም ነገር ከአባ ጳቁሚስ ጠንቅቀው እየተማሩ ለብዙ ዓመታት ከእርሱ ጋር ተቀመጡ። እነዚህም ቅዱሳን የቁስጥንጥንያው አባ ሊቃኖስ፣ የአገረ ቁስያው አባ ይምአታ፣ የአንጾኪያው አባ ጽማ፣ የኢልቅያው አባ ጉባ፣ የኢስያው አባ አፍጼ፣ የሮሚያው ጴንጠሊዮን፣ የቂሳሪያው አባ አሌፍ ናቸው። እነዚህ ቅዱሳን ወደ ትውልድ አገራቸው ሮም ተመልሰው ሮምን ወደ ቀናች ሃይማኖት መለሷት። በዚያም ሳሉ በምድረ አዜ ብሔረ ኢትዮጵያ ለሚኖሩ ሰዎች ዝና ስለነገሥቶቻቸው ቅድስና ና አገሪቱም የመቤታችን አስራት መሆኗን ከመጻሕፍት ተረዱ። ተረዱ። አባ ዘሚካኤልም ከሁለቱ ደቀ መዛሙርቶቹ ጋር በሌሊት ወጥቶ ወደ ኢትዮጵያ መልአኩ ቅዱስ ሚካኤል እየመራው መጥቶ አክሱም ደረሰ። ከዚያም ጥቂት ጊዜ በመቀመጥ ተመልሶ ወደ ሮሚያ ሄዶ ስለ ኢትዮጵያ ያየውንና እየሰማውን በሙሉ በሙሉ ሁሉ ለሌሎች ቅዱሳን ሲነግራቸው እነርሱም ይችን ሄደን ማየት አለብን ተባብለው ያላቸውን ሁሉ ይዘው ታቦቶቻቸውን ከአናቶ ቅዱሳቶቻቸው ንዋየ ቅድሳቶቻቸውን መጽሐፍቶቻቸውን ሁሉ ይዘው በዘ ሚካኤል መሪነት በመምጣት 460 ዓመተ ምህረት ጳጳሱና ንጉሱ ካሉበት አክሱም ከተማ ገቡ። ተስዓቱ ቅዱሳን ካብርሃ ወአጽብሃ ስድስተኛ ንጉስ በሚሆን ካልሜዳ ዘመነ መንግስት ከአውሮፓና ከእስያ ወደ ኢትዮጵያ መጥተው አክሱም ከተማ ካረፉ በኋላ አገረ ስብከታቸውን ተከፋፍለው ገዳም እየገደሙ ባዕት እያበጁ። ከሳቴ ብርሃን አባ ዳማ የመሰረተውን የክርስትና ሃይማኖት በከፍተኛ ሁኔታ አስፋፍተዋል። ገዳማትን አስፋፍተው የወንጌል ብርሃንን በሀገራችን ላይ አብርተዋል። እነዚህ ቅዱሳን የነገስታት ወገን ስለሆኑም በሮም ነግሦ የሚገኘውን ወንድማቸውን ይስሐቅን ላኩበት። ንጉስ ይስሐቅ ለአባ ዘሚካኤል የት ልጅ ነው። እርሱም መልእክቱ እንደደረሰው ሰባት ዓመት በሮም ከደገሰ በኋላ መንግስቱን ትቶ በሌሊት ተነስቶ በመውጣት ወደ አገራችን በመልአኩ ቅዱስ ገብርኤል መሪነት መጣና ንድሞቹ ጋር ተቀላቀለ። እነርሱም አመነኮሱትና ስሙን ገሪም አሉት። ሁሉም በአንዲት የጸሎት ቤት በምንም ሳይለያዩ በአንድነት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ለጸሎት ቆመው ውለው ያድሩ ነበር። የአባዘ ሚካኤልም እናት ወደ አገራችን ኢትዮጵያ መጥታ ከሴት መነኮሳት ጋር እነርሱ ባሉበት አካባቢ ትኖር ነበር። አባዘ ሚካኤልን የበላይ አድርገው ሾሙትና ስሙንም አረጋዊ አሉት። እነዚህ ቅዱሳን ድውያንን እየፈወሱ ያደረሱና ሙታንን እያስነሱ እጅግ በጣም አስገራሚ የሆኑ ድንቅ ድንቅ ብዙ ተአምራትን ያደርጉ ነበር። ከሰንበት በቀር እህል የሚባል ነገር የማይቀምሱት እነዚህ ቅዱሳን ኢትዮጵያን በኪደተ እግራቸው ባርኳታል፣ ጌጦቿ ሆነውላታል። በትምህርታቸውም የእምነቷን መሰረት አጽንተውታል፣ የልልናዋንም ታሪክ ለዓለም መስክረውላታል። አስራ ሁለት ዓመታትም በፍጹም አንድነት አብሮ ከተቀመጡ በኋላ እርስ በራሳችን እየተያየን ብንኖር ተድላ ደስታ ይሆንብናልእና ና ሁኔታን እንቀመጥ ብለው ተማክረው በተለያየ ባት አባ ሊቃኖስ በደብረ ቁናጽል፣ አባ ጰንጠሊዮን በእርሱ ትይዩ በሆነ ቦታ፣ አባ ገሪማ በደብረ መደራ፣ አባ ጽማ በደብረ ጸድያ፣ አባ የማታ በደብረ ገረ አልታ፣ አባ አፍጼ በደብረ ያ፣ አባ አሌፍ በደብረ አዳ መኖር ጀመሩ። አባ አረጋዊ ደግሞ በጣም ርቀው በመሄድ በደብረ ዳሞ በዋሻና በፍሩኩታ ውስጥ በተራራም ላይ መኖር ጀመሩ። አባ። ጌታችን አቡነ አረጋዊ ከደብረ ዳሞ ተራራ ስር ባለችውና አሁንም ድረስ ማየ ምርቃይ ወይም መጠመቂያ በምትባለው ምንጭ እጅግ ብዙ መነኮሳትን በዚያ አጥበው ካመነኮሱ በኋላ ሴቶቹን ቅድስት እድና ካሉበት ቤተ ክርስቲያን ያስገቧቸው ነበር። የአቡነ አረጋዊም እናት ቅድስት እድና በጥር አራት ቀን በክብር አርፋለች። አባታችን ለመጀመሪያ ጊዜ ዘንዶ አስወንጭፏቸው ደብረ ዳሞ ላይ ሲወጡ መስቀላቸው ያረፈበት የመስቀሉ ቅርጽ ዛሬም ድረስ በጠፍጣፋ ድንጋይ ላይ ምልክቱ በግልጽ ይታያል። የአጽፏቸውም ቅርጽ እንዲሁ የሚታይ ሲሆን እነ አቡነ ተክለ ሃይማኖት የጸለዩበት ዋሻም በቦታው ላይ ይገኛል። አባ ጰንጠሊዮን ምንም ዋና እንጨት ከሌለበት በአንድ ትንሽ ተራራ ላይ ወጥቶ በዚያ አምስት ክንድ ቁመት ብቻ ያላት ከመቃብር ያልተሻለች ትንሽ የድንጋይ ዋሻ ቆፍሮ በእርሷ ውስጥ መኖር ጀመረ። አንዲትም ቀዳዳ በቀር መስኮት አልነበራትም። አባ ጰንጠሊዮንም በውስጧ ሳይቀመስ ሳይተ ኛ በእግሩ ቆሞ አርባ አምስት ዓመት ጸለ ምድራዊ ወይም ስጋዊ የሆኑ ፍትወታ ፈጽመው ጠፍተውለታልና ና ከመላእክትም ማህበር ጋር አንድ ሆኗልና ከፍጹም ምስጋና በቀር እል ወይም ዋ ቅጠልም እንኳን አይቀምስም ውሃም አይጠጣም ነበር። እናንተ ቅዱሳ ነው የነገስታን ልጆች ስትሆኑ ላባችሁን እያንጠፈጠፋችሁ በዱር በገደል መንከራተታችሁ በቀበሮም ጉድጓድ መቀመጣችሁ የምትለብሱ ሳጣጡ በበረድ በቁር መራቆታችሁ ምንኛ ድንቅ ነው። የምትበሉት የምትጠጡት ሳታጡ የነገሥታት ልጆች ስትሆኑ መራብ መጠማታችሁስ እንደምን ያለ ነው! ከሰዓቱ ቅዱሳን ብዙ ድንቅ ድንቅ ታምራትን ያደርጉ ነበር። መላእክትም ዘውትር ባለመለየት ይጎበኟቸው ነበር። ጌታችን አምላካችን መድኃኒታችን፣ ኢየሱስ ክርስቶስም ዘውትር እየተገለጠላቸው ይባርካቸውና ቃል ኪዳን ይሰጣቸው ነበር። በጸሎታቸውም አጋንንትን ያስወጣሉ፣ ድውያንን ይፈውሳሉ፣ እውራንን ያበራሉ፣ ሙታንን ያስነሳሉ። ለእያንዳንዳቸውም የሃይማኖት ሞታቸውን አይል አይሳዩ። ከእነርሱም መካከል ተራራ ያፈለሱ አሉ። ባህሩን ከፍለው ደረቅ መንገድ ያደረጉ አሉ። ጠዋት ዘርተው ማታ ሰብስበው የሚያጭዱ አሉ። ይኸውም የስንዴውን ነዶ በግራር ዛፍ ላይ አበራይተው የዛፉ ቅጠል ሳይረግፍ፣ በሬዎቹ ከዛፉ ላይ ሳይወድቁ ምርቱ ብቻ እየወረደ አውድማው ላይ እንዲከማች አደረጉ አሉ። ወዲያውም ስንዴውን ለመገበያያ ሰይመው ለዘጠኝ ሰዓት መስዋዕተ ቁርባን ያደረሱ አሉ። በዓለት ድንጋይ ላይ የወይራ ተክል ተክለው በዚያው በዚያኑ ጊዜ ጸድቆ ለምልሞ ታላቅ ዛፍ ከሆነ በኋላ በእግዚአብሔር ፈቃድ ግንዱ ደርቆ ቆርጠውና ፈልጠው እንጨቱን አንድደው እሳቱ ፍም ከወጣው በኋላ ፍሙን በቀጭን ሻሽ ወስደው ለዘጠኝ ሰዓት የቅዳሴ ማጠንት ያደረሱ አሉ። ለቤተ ክርስቲያን አገልግሎት የሚውልና ለስርዓተ ቁርባን ማከናወኛ የሚሆን ውሃ ሳይፈስ በወንፊት ውሃ የሚቀዱ አሉ። ከእነርሱም አንዱ ባረፈ ጊዜ የስጋው ስርዓተ ግንዘት በመላእክት እጅ የተከናወነ አለ። ይልቁንም ዝመቱና ርዝመቱ ከታላላ ገደል እጅግ በጣም የሚበልጥ የድንጋይ አምድ ከወንዝ ማዶ ዘመል ብሎ መጥቶ ስጋቸውን በክብር ተቀብሎ በተራራው ጫፍ ላይ እስከ ዛሬም ድረስ ፈጽሞ ሳይነቃነቅና ሳይናወስ ቀጥ ብሎ ቆሞ ይገኛል። የሰዎቹም የመግነዝ ምልክት ጥበበኛ እንደ ሳለው ስዕል በድንጋዩ አምድ ላይ ተስሎ ወይም ተቀርጾ ይታያል። ቆሞ ጸሎት በሚጸልዩበት ጊዜ አስሩ የእጆቻቸው ጣቶችና አስሩ የእግሮቻቸው ጣቶች እንደ ፋና የሚያበሩና እንደ መብረቅ የሚያብለጨልጩበት ጊዜ አለ። አገራችን ኢትዮጵያ ያለአንዳች ሐዋርያ ስብከት አስቀድማ በክርስቶስ እንዳመነችና በዚህም የልልናዋን ታሪክ ለዓለም ለማሳወቅ ፈጥነው ይሄዱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በውስጧም በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። ባዛ ትምህርታቸውንና ተአምራቶቻቸውን በሁሉም አውራጃዎች ተሰራጩ። የእምነቷንም መሰ መሰረት አጸዱ። ተስዓቱ ቅዱሳን ባለ ረፍታቸው ይህ ነው። አባ ገሪማ ሰኔ 17 ቀን ተሰወሩ። አባ አሌፍ መጋቢት 11፣ አባ ጳንጠሊዮን ጥቅምት 6፣ አባ ጽማ ጥር 19፣ አባ ይምዓታ ጥቅምት 29፣ አባ ፍጼ ግንቦት 29 ተሰወሩ። አባ ጉባ ግንቦት 29፣ አባ ሊቃኖስ ኅዳር 28 ተሰወሩ። አባ አረጋዊ ጥቅምት 14 ተሰወሩ። ለአቡነ አረጋዊ በደብረ ዳሞ ሰማይ የመስዋዕት ህብስትና ንዋያተ ቅዱሳት ከሰማይ ወርዶላቸዋል። ብፁዕ አባታችን በደብረ ዳሞ መጠነኛ ቤትን ሰራና ይዞት የመጣውን ታቦት በውስጡ አስገባው። ስለ ቅዱስ ቁርባኑም ነገር ወደ እግዚአብሔር ጸለየ፣ መላእክትም ለመስዋዕቱ ስርዓተ ዝግጅት የሚያስፈልጉትን የወርቅ ጻህል፣ የብር ጽዋ፣ ለልብሰ ተክህኖ የሚያገለግሉ የወርቅ ላንቃ፣ ካባ፣ በውስጧም ትኩስ ህብስት ያለበት በሶም፣ ወርቅ ለመሰዊያው የሚያስፈልገውን ሁሉ ከሰማይ ይዘውለት ወርደዋል። አቡነ አረጋዊ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነ እንዲሁም በምድር ቱን የዕለት እንጀራችንን ስጠን ለዛሬ። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ፣ ወደ ፈተናም አታግባል ከክፉው አድነን እንጂ መንግስት ያንተናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግለሽ በስጋሽም ድንግለሽ። የአሸናፊ የእግዚአብሔር እናቶች ሰላምታ ላንቺ ይገባሻል። በሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማጸን የማፀንሽ ፍሬ ብሩክ ነው። ጸጋን የተሞላሽ ክብርት ወይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናቶች ደስ ይበልሽ። ጸጋን የተሞላሽ ብጽዕት እመቤታችን ቅድስት ድንግል ማርያም ደስ ይበልሽ ሉል ከእግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይል ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ እመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮ ሊዱር ለዘላለሙ አሜን።